አሰላም አሌይኩም ረህምቱላ በረካቱ ድላይ ተከበራችሁ ይቻላል፣ ቤተሰቦች ሰላም ብያለሁ። ወዶችዬ ዛሬም በድጋሚ ብቅ ብያለሁ። እንደምንም ለዚህ ተመላለስ ካላችሁ ሰብስክራይብ አድርጉ፣ ሰውዳችሁ ማለት ነው። ወዶች ና አበረታትኝ እንግዲህ አህሙ እና ፈኬ ሰሞኑን ማለትም ሚዲያውን ተቆጣጥረዋል ማለት ይቻላል። እና ብዙ አጋጣሚ እንኳን ደህና መጡ እንደዚ በደስታ በፍቅር ብያለሁኝ። የቴክቶክ ላይ መነጋገር የሆነዋል። አንዳንድም ሰዎች እየተቃጠሉ ይገኛሉ ማለት ነው፣ ምናምን መልካም መቃጠል። ፈኪና ህሙም ቀጥሉበት ማለት ነው። ሰሞኑን በቃ መጣ መጣ ማለት አብዝተዋል። ለማንኛውም ይቀጥሉበት ማለት ነው። እና አንዳንድ ሰዎች ፈኪን ለማሸማቀቅ ለራሷ የለቀቀቻቸውን ፎቶ ማለት ነው፣ ኮሚኒቲ ላይ የለቀቀቻቸውን ፎቶ ታንዳንድ ታዋቂዎች ጋር ምናምን፣ ለምሳሌ ተነቶፊል ጋር አንዱም ደግሞ ከኢብሮ ጋር ታንደ ከሌሎች ምጥበሮች ጋር የተነሳቻቸውን ፎቶች ራሷ ናት የለቀቀቻቸው ኮሚኒቲ ላይ። እና ከዛ እያነሱ በቃ ተማንም ጋር ትነሳል ፎቶ ምናምን እንደ ማለት ማለት ነው እንደዛ ለማለት ያኑ ብዙዎች የቲክቶክ ላይ ማለት ነው። ያኔ አንዳንድ ሰዎች እሱንንትን ለማለት እንደዛ የሞከር ልጆች አሉ። እና ያ ፎቶ ተማን የተገኘው ራሷ እኮ ናት የለቀቀችው ራሷ እንኳ ባትለቀው ምን ችግር አለው? ያ ፎቶ አብሮ መነሳት ችግር አለው? እስኪ ንገሩኝ እናንተ ራሱ ዕድሉን አላገኛችሁትም እንጂ ብታገኙት፣ አይደለም እንደዚህ አይነት ፎቶ፣ እኔ እንጃ፣ ስንት ፎቶ ስንት አይነት ፎቶ እንደምትነሱ ብቻ ፈጣሪ ነው የሚያውቀው። እና አይነፋም ለማለት ነው እንዲሁ የምር ስንት ቱቡሮች አሉ ማለት ነው። እና አህሙና ፈኪ እኔ በነሱ ምናምን ስለምሰራ ምናምን አይደለም፣ በሌሎችን መስራት እችላለሁ፣ ያኔ በተለያዩ ሰዎች መስራት እችላለሁ። ግን ስለምወዳቸው ነው የምሰራባቸው። በእርግጥ ግን ደግሞ ለስራ ብዬ ከሆነ በሌሎችን መስራት እንትን ላለው እችላለሁ ማለት ነው። እና ለዛ አይደለም የምከራከርላቸውና የምወዳቸው ማለት ነው። በምክንያት ነው ያኔ በቃ ላይ ለደስ ይሉኛል ያን ሁሉ ነገራቸው። ለሰብስክራይብ ወይም ደግሞ በቃ ለአንዳንድ ነገር ብለው እንደ ራሳቸው ነው እንትን ብለው አሳልፈው እንትን አይሉም ማለት ነው። ያን የሚያስጠላ ነገር አያረጉም እውነቱን ለመናገር ማለት ነው። እህሙም ዩቲዩብን መልካም ስራ ሲሰራበት ነበር። እንዲሁም ደግሞ አንዳንድ እንደው ለመዝናናት አይነት ፍራፍሬዎች ይሰራል እንጂ እንደዚህ ወጣ ብሎ ምናምን ስነ ስርዓት የሌለው ነገር አልሰራም። ሌሎቹ ግን ኢትዮፕ ግን ያንን ያንን ነው መሰል የሚወደው በቃ አለ አይደለ። ሌሎችማ ስትመለከቷቸው ያን የምር እንደው ሱብሃንአላህ አንዳንዴ የሚገርመኝ ስንት ስንት አለ ሆኒ ዩቲዩበር ያን አንድ ነገር ታይሰሩ ምንም በቃ እዚህ ገባ የማይባል ነገር ሳይኖራቸው እላይ የዘለቁ በመጭበርበር በማዋሸት ምን ምን በማለት ማለት ነው። እና እነዛን በቃ አይናገሩም። ግን እንንጃ ብቻ ምን እንደምል አላውቅም። ግን ፈኪን ማለት ነው ያኔ በተለይ ሙስሊሞች ማለት ነው ረፉ ተሰራበት ያኔ እሷ ስነ ስርዓት ማን ይዛ ነው እየሰራች ያለችው? በእርግጥ አንድ ሙስሊም ሚዲያ ላይ ወጥቶ መስረት ባይፈቀድለትም ግን ደግሞ እንትኑ በጠበቀ መልክ መልኩ ስራ ተዋት፣ አትናገሯት ማለት ነው። ለማንኛውም ከቻላችሁ አበረታቷት፣ ካልቻላችሁ ግን አትሰደቡ ማለት ነው። ያኔ እሷን እንትን ለማለት እንትን አትበሉ። ለማንኛውም ይመቻችሁ። ሰሞኑን ያኔ መነጋገርያ ሆነዋል ዩቲዩብ ላይ እንዲሁም ቲክቶክ ላይ። ደስ ብሎኛል ማለት ነው። ግን እይታቸውም ሆነ ሰብስክራይባቸውም ሆነ እየሄደ አይደለም እኔ ለምን እንደሆነ አልገባኝም። እና ለምንድን ነው በተለይ የፈኪ ሰብስክራይብ እንዳለ ነው ያን፣ ምንም የተነቃነቀ አይደለም። እና ለምን ሸር በቃ ታደርጉላትም ማለት ነው። እነውዶችዬ፣ ይሄን ይመስላል ዛሬ የመጣሁት በቃ እንደዚህ ምር ብሎባቸው ሳያቸውና፣ በቃ ለአዲስ ነገር ይዘው እንደሚመጡ ተስፋ አደርጋለሁኝ። ከአሁን በኋላ እንደማይለያዩ አንድ ላይ እንደሚሰሩ አለ አይደል፣ በቃ ዱባይ ይመጣሉ በቅርቡ ማለት ነው። እንድናብርሽ እና እንድንሮታ ዱባይ ይመጣሉ። ግን በቃ ንግስተዋል ብሶ እየተባባሉ ነው እና ሰሞኑን፣ እኔ እንጃ የሆነ የተለየ ነገር እያየሁባቸው ነው። በእርግጠኝነት ያን ሊገቡ አስበዋል መሰለኝ እንጂ ያለ አንድን ነገር እንደዚህ በዚህ መልኩ ሊመጡ አይችሉም ማለት ነው እና ልክ በአመቱ አበባ ሰጥተዋታል። ፈኪ ልክ አመቷ ነው ወደ የአዲስ አበባ ተመጣ ሁላችንም እናውቃለን። እና የቤ የዛሬ አመት ያለ ሙገሳ ያለንትን ነበር እና የት በደረሱ የምር። እስከዛ ድረስ አንድ ላይ ቢሆኑ እነሱ የት በደረሱ ነበረ። እስከ ዛሬ አንድ አንድ ብሌን ሰብስክራይብ ይገቡ ነበረው ማለት ነው። በእርግጠኝነት እንደዛ እንደ አቀባበላችን ይገባሉ። እና አሁን ደግሞ በአመቱ በአመታቸው ፍቅራቸውን አድሰዋል ማለት ነው። አበባ ይዞላት ሄዷል። አንዳንዶቻችሁ ደግሞ አላመሰገነችው ምናምን ምናምን የምትል ልጆች አላችሁ ማለት ነው። ከዚህ ወደ እንድታመስግን ግን ቪዲዮ ስታዩ እያሳለፋችሁ አትዩ ማለት ነው። ሁሉንም ስታዩ ነው የሚገባችሁ። ያለበለዚያ ግን አታወሩ እና ይህን የመስላ ልጆች፣ ይሄ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ ማለት ነው። ምንም፣ አበረታት ሰብስክራይብ፣ ላይክ፣ ሸር አድርጎ እንግዲህ አህሙና ፈኪ እመጣ መጣ ሲል እመጣ መጣ ብያለሁኝ ደስ ስላለኝ ነው ማለት ነው እና ኢንሻላህ ኸይር